እንደዛ ክሎዬ ቀንሶ እንኳን አይጸየፈኝም ነበር፣ ከእኔ ይልቅ እሱኖ የታመመው ብላ ነበር ላይ ብላይ በህመሟ ጊዜ አጠገቧ ላይ ሆኖ ሳይሰላች እያስታመማት ስለነበረው ፍቅረኛ ዘማሪት የምስራች ስሞኦን በእምነት አትመስለኝም፣ ሌሎች እንደምሉት የአገልግሎቷም ተከታይ ተከታታይም አይደለሁም። ሙሉ ስሟንም ዛሬ ነው ያየሁት። የፕሮቴስታንት እምነት አገልጋይ መሆኗን አውቅያለሁ። ነገር ግን በካንሰር ህመም ተይዛ ለመኖር የሚታደርገውን ትግል ሰማና በሆስፒታል አልጋ ላይ ሆና የምትለቃቸውን የምስጋናና የግንዛቤ መልእክቶችን አይ ነበር። በቪዲዮቿና መልእክቶቿ ውስጥ ጥንካሬና ተስፋ የተጻፈበት ፈገግታ አይለያትም። እጅግ የሚደንቅ ብርታት ነበራት። ለህክምና በሄደችበት ታይላንድ በመሬት መንቀጥቀጥ ህንፃዎች ሲናዱ እሷ ከነበረችበት የህክምና ማዕከል ከሀያኛው ፎቅ በእግዚአብሔር ተአምር ሩጣ ያመለጠች ይች እህታችን የምስራች ዛሬ ማረፏን ሰማው። እሷ እንዳለችው ህክምናም ጨርሳ ከሞት ተረፍ ብላ ምስጋና ሳትጨርስ! እሱ ከቆረጠው ቀን ማለፍ አይቻልምና ሄዳለች። ሰው ለመኖር እየፈለገ እንደ መሸኘት ተስፋ ሰንቆ ስሮጥ በሞት እንደ መደናቀፍ የሚያም ነገር የለም። እግዚአብሔር ነፍስሽን ይቀበላት። ካንሰር ሳናስበው ብዙዎችን ከአጠገባችን እየወሰደ ነው። እባካችሁ የምንችል ቀድመ ምርመራ እናድርግ። ግንዛቤ እንፍጠር። በጋዜጠኛ መስከረም ጌታቸው። እግዚአብሔር ፈጥሮ ለስቃይ ተወን? እሱን እያገለገሉ በመልካም መንገድ እየተራመዱ ምስጉኖች በመከራ ሲሰቃዩ፣ ክፉዎች ግን ደልቷቸው በልጽገው አብበው በጤና ይኖራሉ። የምልክስ በእግዚአብሔር ላይ ካቀረቡ ሰዎች አንዱ ኢዮብ ነው። እነምባቆምም እነ ሰቆቃው እርሚያስም ይህን ጥያቄ አንስተውም አልፈዋል። የሚገርመው ግን እግዚአብሔር ተጨባጭ መልስ ሳይሰጣቸው ራሳቸው ጥያቄውን አቆሙ። ኢዮብማ ብዙ አበቱታ አቅርቡ የእግዚአብሔርን ትልቅነት በማወቅ አበቃ። እጄን በአፌ እጭናለሁ አለ። እረ ራሱንም ጭምር ናቀ እንጂ ከእግዚአብሔር ጋር የሚከራከር ሰው መልሱ ይኸውልህ ሳይባል የእግዚአብሔርን ታላቅነት አውቆ እጁን አጣምሮ ሲቀመጥ ምን ያህል ይህ አምላክ ሉዓላዊ ስለመሆኑ እንረዳለን። በእግዚአብሔር መልካምነት ላይ ጥያቄ የሚያነሱ እግዚአብሔር ሁሉንም ከፈጠረ በኋላ ዓለምን ከመቆጣጠር ይልቅ እንደፈለገች ትሁን ብሎ ተወ ባይናቸው ለዛም ነው መልካም ሰው ልዩ ጥበቃ በእግዚአብሔር የማይደረግለት በምህል እግዚአብሔር ለስቃይ እንደተወን ይናገራሉ። ይቺ ዘማሪ ከካንሰር ተፈውሳ አመስግና ሳታበቃ ሌላ ካንሰር ሲይዛት፣ የት አለ የእግዚአብሔር መልካምነት የሚል ጥያቄ ይነሳ ይሆናል። ዘማሪት ሌሊ ጥላውን ከእግዚአብሔር ጋር ተከራክራ፣ ለክርክሯ ለጥያቄዋ መልስ ስታጣ፣ ባይገባኝም እንኳን ቅሉ አንተ መልካም ነህ ብላ እንደዘመረች አንዳንድ ነገሮች ባይገቡንም እግዚአብሔር ግን መልካም ነውና እንደ አምባቆም እንዲህ ብሎ መደምደም ይሻላል። ምንም እንኳን በለስ ባታፈራ፣ በወኛ ረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሻዎችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። ትንቢተ ዕንባቆም ምዕራፍ 3 ከቁጥር 17። ስለዚህ እግዚአብሔር በሚያደርገው በሚሰራው ነገር በማናቸውም ነገር እግዚአብሔር አዋቂ፣ ጻድቅ፣ ሁልጊዜ ቅዱስ ነው። በስራው አይሳሳት። ለምን አይባልም። ከእግዚአብሔር ባህሪያት አንዱ እግዚአብሔር ቅዱስ እግዚአብሔር ጻድቅ ነው። እግዚአብሔር ስህተት ልሰራ አይችልም። እሱ ሰው አይደለምና። ምላሹም ከሰው ልጆች ጸድቀሃል ሲባል ተመስገን፣ ኃጢአተኛ ነህ ሲባል ለምን አይባልም የሚባለው ለእግዚአብሔር ተመስገን ብቻ ነው። እግዚአብሔር ከኛ ይልቅ ላንቀላፉት ቅርብ ነውና ከኛ ይልቅ ስለሚወዳቸው ወደ ራሱ ጠርቷል። ባይገባንም እንኳን እግዚአብሔር መልካም ነው። ለቤተሰቦቿ እና ለጓደኞቿ ለአድናቂዎቿ በሙሉ መጽናናትን እንመኛለን። እግዚአብሔር ኢትዮጵያን ይባርክ።